እንዲህም ችግር ውስጥ ሆና ቤተክርስቲያኑ፣ በነገራችን ላይ ዛሬ ልምጭ ነው አ ልምጭ ቤተክርስቲያን ነው የሚያግዛቸው። ማንም የለም፣ ማንም ይረዳት የለም። ይሄን ብር ለእሷ ትሰጫት። ስልክ ቁጥር አንቺም አታውቂም አይደል? አታልቅሽ በቃ ተይ። ሰላም አይወድና የተከበራቸው እኛ እንቆና ተወዳጅ ቤተሰቦቼ እንዴት ናችሁ እ ያለው ዛሬ ምንም ልላችሁ አይደለም። አንዳንዴ ቤተሰቦች ስትወደዱ ስትመረጡ የኔ አይነት ቤተሰቦች ይሰጣቸዋል። እና በጣም ነው ማመሰግናችሁ በጣም ነው መወዳችሁ ሁሌም ኑሩልኝ። አንዳንዴ ከብዛት ጥራት የሚባል ነገር አለ። 250 ሺህ ሰብስክራይብ ኖሮኝ ምንም አይጠቅሙ ቤተሰቦች ከሚይዘው እንደኔ ሰላሳ ምናምን ሺህ ቤተሰብ ይዤ ለሰው አዛኝ እና በቃ ኦፍ ምን ልበላችሁ። እና በጣም ነው የኮራውባችሁ በጣም ነው የማመሰግነው። ትላንት በጻፋችሁት ኮሜንት ሁሉንም ኮሜንት አንብቤ ያለው። በነገራችን ላይ ቪዲዮን እዚህ ስቀርጽ ምንም አላለቀስኩ፣ ምንም ውስጤ አላመነም። እንደዚህ አይነት ህይወት ያለው ሰውን ገጥሞኝ አያውቅም እና ልክ ኤዲት ሳደርገው ግን የተሰማኝን ቤተሰብ ልነግራችሁ አልችልም። እያለቀስኩኝ ኤዲት ያደረኩት ቪዲዮ ቢኖር ከዚህ ሁለተኛ ቪዲዮ ቢሆንም፣ ይሄ ቪዲዮ ግን በቃ አልቻልኩ እያለቀስኩኝ እስከ መጨረሻ ኤዲት አድርጌ ነው ወደ እናንተ ያደረስኩት እና እናንተም አላሳፈራችሁኝም፣ ቤተሰቦቼ ስንት ሰው ኢንቦክስ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ ብቻ ብዙዋችሁ ብዙዋችሁ አካውንት አካውንት አካውንት እያላችሁ ነበር። ዛሬ እስኪ በዛውም አንዳንድ አስፔዛ ይዤላት ሊሄድ ነው ማለት ለሆነ ጊዜያዊ ቢያንስ ትንሽ ጊዜ የምትስተካከልበት አስፔዛ እና የቤት ኪራይ ትንሽ የሚሆናትም ገንዘብ ይዤ አብረን እንሄዳለን እና ቤተሰቦቼ በዚህ መሀል በጣም በጣም አድርጌ አመሰግናል ወዳችኋለሁ። ደግሞ ቤተሰቦች እኔ እንደዚህ በምደርስ ሰዓት ቤተሰቦች እኔ ደግሞ በእናንተ አንድ ነገር እፈልጋለሁ። ቪዲዮን ሼር አድርጉልኝ፣ ቤት ሰብስክራይብ አድርጎት ላይክ አድርጉ። ቪዲዮን እስከ መጨረሻው ዩት ዛሬ ጉዞ ወደዚህ የምንሄደው የነበረው ትተል ወደዚህ ነው የምንሄደው የትላንታ እናታችን ጋር ነው የምንሄደው እና ቤተሰቦቼ፣ ጀሚል በነገራችን ላይ ከኔ ጋር የማይመጣው ትናንትም ዛሬም አልነበረም ነው። እና ምናልባት ነገ ወይ ከነገ ወዲያ አብረን ከጀሚል ጋር እንመጣለን። ዛሬ ብቻ ነው የሚሄደው ዳኒ አለ ከኔ ጋ። ቤተሰብ በነገራችን ላይ ሁሌ ከኛ ካሜራ ጀርባ ዳኒ አለ። እና እኛ ብቻ አይደለም መስዋዕት የምንከፍለው። ዳኒም ከኛ ጋር በፀሐይ ምን ብሎም ብቻ አንድ ቀን ታዩታላችሁ ዳኒ እንግዲህ ቤተሰቦቼ የኑሮ አይኖሮ ግን አላውቅም። እስኪ ልጅቷ አለች፣ እንግዲህ እናቷ ያለች ይሁን እንጂ ጥሩ መልካም ላልመሰለኝ እኔ ያልጓጓም ባያድለኝ መውደድ ለኔ እኖራለሁ እስከማየው ፍቅርን ብዬ ይሁን እንጂ ጥሩ እኖራለው እስከማየው ፍቅርን በዬ የትዳ የትናት የትናት ማዘር ክርስቲያን ናት። ቤተክርስቲያን ሄዳ ነው። ታዩ በቃ ችግር የለውም። እሷ ከሌለች እናንተ ካላችሁ ችግር የለም። ይሄ እሷን ብቻ አንተ ምናቸው ነ እህቷ ልጅ ነ ና ደስ ይሄ ለአንዳንድ ነገር ይሆናችኋል። የቤት አስፌዛ ነው እሺ። ግን ዛሬ ማዘርን ላገኛት የፈለኩት የነበረው አካውንትና ስልክ ቁጥር ልቀበል። በኋላ ችግር የለውም። በቃ እኔ መጨረሻ ላይ አገኛታለሁ። ሆነ ቪዲዮ እንጨርስ። ችግር የለውም። በኋላ መጥቻ አገኛታለሁ። ቤተክርስቲያን ሄዳ ነው ይመለሳሉ። ትናንትና አላህ አላህ ስትል ሙስሊም መስላይ ነበር እና ምን ነው አያ ትጨናነቅ ችግር ነይ በቃ ነይ ነይ። አሁን እንደዚህ በወንበር ነው የምትወርደው። እሺ፣ አሁን ላንቺ የሆነ ነገር ይሁንልሽ ብትባይ ምንድነው የምትፈልግ? አምበር? ምንድነው አምበር? ወንበር? ምን አይነት ወንበር? በወንበር ሳይሆን የሆነ ነገር ዊልቸር ነው ዊልቸር ማለት ምን አይነት እንዲህ። ቤተሰቦቼ ማዘርዛሪ የለችም፣ ውሳናት ያለችው ከኔ ጋር። በነገራችን ላይ በጣም ደስ ብለኛል። ምን መሰላችሁ ቤተሰቦች፣ እንደዚህ ችግር የለው። በአንቺ ቦታ አንቺ በሷ ቦታ መሆን እኮ ትችላለች። ና ወደ ማውራት እንችላለን ለምሳሌ ችግር አለ እንግዲህ። ትላንት እንዴት ነው ሙስሊምም ክርስቲያንም ብለስ ሳይክሉ እንደሚገፋው እግሯ ኮ ትሄዳለች ኮ በእግሯ እሷ ያበላሻትም ይበልጥ ያው ቁጭ እንድትልቁ ቁጭ ብላበት እንድትንቀሳቀስ ያው ነው ግን ምን ምን እንደዛ ነው እንጂ የሚሻለው። ክራንች እጇ ደግሞ አይዝም እኮ ክራንች ሲሆን ደግሞ ደግፎ ስለማይዝላት ደግፎ ስለማይዝላት፣ ነይ አሁን ይህኛው ደግፎ አይዝላትም። ለዛ ክራንች ነገር አይሆንም፣ ዊልቸሩ ነው የሚሻለው። ቁጭ ብላ እንደዚህ ሰው ሊጋፋት ምናምን ዊልቸር ግን አንድ ቀን ከዚህ እንዳትወድቅ። ያሁኑ አወራረድና አወጣጥ በጣም በጥንቃቄ ነው። እኔ እኮ በቃ በእግሯ በደህና ሆና የምትሄድ ነበር የሚመስል ስቃይ ነው። እኔና ስንቱ እንችላን ያለች እዚህ በቃ እንገናኛለን። ከአንተ ጋር ፎቶ አልተነሳ ማለት ሳትወዛገቡ፣ እኔ አሁን ሬል ሙስሊም መስላይ ነበር እና አሁን ቤተክርስቲያን ሄዳለች ስትለኝ እንዴት ደስ እንዳለኝ ማለት፣ እንዴት ደስ አለኝ ለሚለው ጥያቄ ልመልስላችሁ። አንዳንዴ ካለው ይልቅ የሌለው ፈጣሪውን ያመሰግናል። እና እንዲሁም ችግር ውስጥ ሆና ቤተክርስቲያኑ በነገራችን ላይ ዛሬ ልምጭ ነው ልምጭ ቤተክርስቲያን ነው ሄደችው። እዛ ነው በጣም ሩቅ ነው። በግሯን ሄደችው በግሯ በእግሯን ሄደችው እና የሁሉም መንገድ ስትመጣ ድዋት አድርግልኝ እሺ። እና ትንሽ ብር አለ፣ ይህን ብር ለሷ ትሰጫት ለቤት ክራይ ይሆናል እና ለራሷ አስጫት። እኔም እመጣለሁ በኋላ። ግን ስልክ ቁጥር አንቺ አታውቂም አይደል? አታልቅሽ በቃ ታዩ እኔ እኔ ይመጣለሁ ችግር ሁሌም ይመጣል። ቤተሰቦቼ ዛሬም ስልክ ቁጥር ማግኘት ስላልቻልኩ ምን ታደርጋላችሁ? ቲክቶክ፣ ወይም ኢንስታግራም ዩቲዩቤ ላይ አለ እና እዛ ላይ ይፈልጋችሁ። እኔ ኢንቦክስ ላይ አውሩኝ። እሷን መርዳት የምትፈልጉ ሁላችሁ እነዚህ ቤተሰቦቼ ትልቅ ቦታ ይደርሳሉ ብላችሁ የምታስቡ ከሆነ እኔ ኢንቦክስ ላይ አውሩኝ። ቲክቶክ ላይም ኢንስታግራም ላይ ማግኘት ትችላላችሁ። ዛሬ ማዛረብ ነው አልተሳካልንም። በኋላ ከቪዲዮ ውጭ ነው እመጣለሁ። እመጣና ስልክ ቁጥርና አካውንት ካላቸው እቀበላለሁ። ከሌላቸው ግን በውስጥ እየገባችሁ እንደዚህ እንደዚህ አድርግልኝ እያላችሁ ብር ወደ እኔ መላክ ትችላላችሁ። እኔ አምጥቼ እሰጥላችኋለሁ። በቪዲዮ አሁን እንዳይደብረሽ እሺ። እሺ ግን አስገቢ በቃ፣ ና አስገባለሁ። አንተ ላውራ ትንሽ ና እስኪ፣ ትንሽ ላናገር። አንተ እዚህ ቤት ነው የምትኖረው አይደል? ሌላ ቦታ ነው የምትኖረው? ቪዲዮ ላይ ብትወጣ ችግር የለውም። አንተ እሺ። ማለት ከሌላ ወንድ የላቸው ነው የሚያግዛቸው ማንም የለም? አዎ ማንም ይረዳት የለም። እሺ መቼ መሰለ መንፋት የጀመረች ማዘሯ በጣም ደግሞ ወደ ከታመመች ኖርማል ይሰራ ነበር። ሽንት ቤት ገብታ ስትመላሽ ወደቀች። በእዛው በቃ እጇን እንዲያዙና ማዛው ሰው በተማ ነው ሚሆ ግን ታግዛቸዋል። ለማንዳንድ ምንያልአንዳንዴ በገንዘብ ብቻ እኮ አይደለም የሚረዳ፣ የሰው ልጅ አለው። እሷን እንኳን እጠብቅሃላት። ከዚህ በላይ ምን አለ? እኔ ይመጣለሁ፣ ከሰዓት። ችግር የለውም፣ እኔ ይመጣለሁ እሷ ስለሌለች በጣም ተናዳለች፣ እና እኔ አሁን ቪዲዮን እንደጨረስ ይህን ቪዲዮ መጫን ስላለብኝ ነው። ቤተሰቦቼ በጣም ስለጨነቃቸው ነው። ትላንት አገኛት አገኛት አገኛት ስላሉኝ ዛሬ አገኛታለሁ ብዬ ነበር የመጣሁት። አልተሳካም። ችግር የለም። በኋላ ደግሞ እኔ እመጣለሁ። እሺ፣ አሁን በጣም የሚያስፈልጋቸው ነገር ለእኔ ይቀረኛል። ማለት ትላንት ማዘር ልትወረኝ ግልጽ አልነበረችም አንተ ደግሞ ለእኔ ሁን እንደ ከነሱ ጎን ሆነ ሳይሆን በቃ እኔ ቢኖረኝ ያደርግላቸዋለሁ የምትለውን ነገር ለእኔ ንገረኝ እና ትልቁ ቢኖር የማያደርግላቸው ቤት ነበር። ቤት ቤት መግዛት ትላንት ራሱ ሰውዬው መጡ፣ በጣም ተንጫጫ። የቤት ክራይ ነው ወይስ የቤት ክራይ ብር ነው? በዚህ መክ ሁ የቤት ክራይ ጊዜያዊ ይህኛውን ክፈሉት፣ ከዛ ለእናንተ ላስቤዛ ምናምን የቤት ከዚህ በኋላ የሚመጡ እህቶች ያሉ። በነገራችን ላይ ቤተሰቦች በጣም ወደዋቸዋል እና እናንተን ማገዝ በብዙ ነገር ይፈልጋሉ እና ቤተሰቦቼ ደግሞ እኔ የትም ሄድ አይደለሁም። እረጋጋታለሁ። ችግር እኔ አለው እመጣለሁ። ብልጫ ብልጫ እኔ እመጣለሁ በኋላ እና ስማኝ፣ የቤት ክራይ የአንድ ዓመትም ይሁን የሁለት ዓመትም ይሁን የሚልኩልን እህቶች ያሉ በእነሱ በር የቤቱን ክራይ ከሱ ጋር ሆነን ከፈለግ ከብረን አንተ እሱ ሆነን ውል ተፈራርመን የአንድ ዓመት ይከፈለዋል። ከዛ እሱን ከጨረስን በኋላ የሚቸግራት አንዳንድ አስቤዛ ኖረ እህል ምናምን፣ እነሱን ነገሮቶች ደግሞ በላኩልኝ ቁጥር አስተካክልላቸዋል። እነሱ ደግሞ ያሳፍሩ ነው። እኔ በራሴ ደግሞ ማግዛት አንዳንድ ነገር ላይ አሁን እንደዚህ አይነት ነገራቶች ሲኖር እናያግዛታል። ትንንሽ ነገር ችግር የለም ባይሆን ብልጫ እግዚአብሔር ይርዳችሁ። እናንተ አንተ ይባርካችሁ፣ ማረቃችሁ እስኪ ቤተሰቦች እግዚአብሔር ይባርክልን። አሜን። ዘመናችሁ ይባረክ። አሜን። እናንተም ከጎናችን አትለዩ። አሜን። በተለይ እኔ ማዘር ትናንትና በጣም ነው አንጀቴን የበላቸው ማዘርና፣ ድንገት ነው የተገናኘ ነው እኔና እሷ። እንዴት መሰለ፣ በጣም እዛ ቪዲዮ እየቀረስኩኝ ሌላ ቪዲዮ ነበርና፣ ከጀርባ ገባችብኝ። ከዛ ምንድነው ብዬ እንዲህ ስዞር ልጅ ታማመችብኛለች ምናምን ብዬ ድንገት ነው ያስገባት። ግን በዛ መሀል የሚደብረው ሰው የለም አይደል? ማንም እሷን በቃ በምንም ነገር አድርጌ ቢያንስ ቢያንስ ባልችል እንኳን ከዚህ ቤት ማስወጣት ባልችል እንኳን ችግር የለም፣ በቻልኩት መጠን አግዛታለሁ። የምችለውን ነገር ሁሉ አደርግላታለሁ። ቤተሰቦችም እሷን መርዳት የሚፈልጉ ብዙ ቤተሰቦች አሉ፣ እነሱን አናግሬ ብቻ ማገዝ የፈለጉትን ነገር ሲነግሩኝ፣ እኔ እንደዚህ ቪዲዮ ይዤ እየመጣሁ ማዘር ብትችል ብትችል ከዚህ ቤት እንዳትሄድ ከዛሬ በኋላ ነገራት። እኔ እመጣለሁ። ነው ጧጧት መምጣቴ ስለማይቀር በዛ ሰ ካጠዋትኝ፣ ልክ እንደ ዛሬው ነው የሚሆነው። እሷ እንደዚህ ታማ ራሱ ስትጨነቅ፣ ብልጫ በቃ እኔ ሊድ እና በኋላ መጣለሁ አናግራት። ካልመጣውኝ እንኳን ወይ ጠዋት አካባቢ ይመጣለሁ። እሺ፣ እሺ፣ ቻው። ውድና የተከበራችሁ የኔ ቤተሰቦች፣ የእኔ እንቁና ተወዳጅ ቤተሰቦች፣ ለኔ ሁሌም ብርታት የሆናችሁ ከጎኔ የምታበረታትኝ ሁሌም እና የኔ ቤተሰቦች፣ አከብራችኋለሁ፣ ሁሌም ወዳችኋለሁ። ዛሬ ማዘርም ማግኘት አልቻለም። ነገ እናገኛታለን አይቀርም። መልእክቱን ግን ለሷ አድርሻለሁ። በቀጣይ እስክንገናኝ ባይ ባይ